በግጭትና በጦርነት የሚመጣ ሰላምና የህዝብ ትስስር ባለመኖሩ የወልቃይት ጠገዴ ህዝብ የማንነት ጥያቄ በሰላማዊና በህጋዊ መንገድ እንዲፈታ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። የወልቃይት ጠገዴ ህዝብ የማንነት ጥያቄ በህጋዊና ፍትሐዊ መንገድ መመለስ እንዳለበትም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። አምሳሉ አሞኜ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ከወልቃይት ጠገዴ ሰቲት ሁመራ ዞን ነዋሪዎች ጋር በሁመራ ከተማ ተወያይተዋል። በውይይቱ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ፣ ሌሎች የሥራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የወሰንና ማንነት አስመላሽ ኮሚቴ አባላትም ተገኝተዋል። የትግራይን ህዝብ ማንነት እንደምንቀበለው ሁሉ የእኛንም አማራነት ተቀብሎ ሊያከብርልን ይገባል ሲሉ የመድረኩ ተሳታፊዎች ጠይቀዋል ። ተሳታፊዎቹ አክለውም በሰላማዊ መንገድ አብሮ ለመኖር የማንነት ጥያቄያችን ሊመለስ ይገባል ብለዋል። በየትኛውም ጉዳይ ብንሄድ በየትኛውም ማስረጃ ብንሄድ ወልቃይት ጠገዴ እነሱ ምዕራብ ትግራይ ነው የሚሉት እኛ መጀመሪያ እንኳን እዛ ያለው የተፈናቀለ የሚባል ሰው የእኛ ማንነት ማክበር አለብ። አማራነታችን አክብሮ የሚመጣ ትግራዊ ካለ እንቀበለዋለን፣ ወንድማችን ነው። ጥያቄያችን አልተመለሰም። አማራነን እንጂ አማራ እንሆን አላለም። መጀመሪያ ማንነታችን ይረጋገጣል። አማራ መሆናችን የትግራይ ድርጅት ይሁን የትግራይ ህዝብ ይሁን ያምናል። አምኖ ሰላም ከተፈጠረ እኛ ይህን ያህል ህዝብ ፈጅታችሁብናልና እንፍጃችሁ እንፍጃችሁም አላልንም አንልም። ወልቃይት ጠገዴ ህዝብ የማንነት ጥያቄ እንዳለው እናምናለን ያሉት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። ይህ ጥያቄ በህጋዊና ፍትሐዊ መንገድ ሊመለስ እንደሚገባም ነው የተናገሩት። የማንነት ጥያቄ አለ የማንነት ጥያቄው በህጋዊ እና በፍትሐዊ መንገድ መመለስ መቻል አለበት። የትግራይ ወጣት ጦርነት አይፈልግም ያሉት አቶ ጌታቸው ረዳ ከዚህ በፊት በተከሰተው ተገቢ ያልሆነ ጦርነት የደረሰው ጥፋት ሊደገም እንደማይገባ አስረድተዋል። የወጣቱን ድምፅ አቃል ነው። የወጣቱን ድጋፍ አቃል ነው። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው፣ ፍላጎታችን ተመሳሳይ ነው፣ አስፒሬሽናችን ሶ የመጀመሪያው ግንኙነታችን ይሄንን አይስ መስበር የሚሉት የመጀመሪያውን ግድግዳ የማፍረስ ስራ አሁን እያደረግን ያለ ነው። የአማራ ክልል ህዝብና መንግስት ጉዳዩ በሰላማዊና ህጋዊ መንገድ እንዲፈታ እንደሚፈልግ ያስረዱት ደግሞ የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ናቸው። በጉልበት የሚመጣ እስከደለ ድረስ ሰላማዊ አማራጭን መምረጥ ግን የግድ ነው የሚለን ማለት ነው። ይሄ ለብዙ መንገድ የዓለም አቀፉን ማህበረሰብም ቅድም መግቢያ ላይ መላ ኢትዮጵያውያን እኛ የዚህ አካባቢ ነዋሪዎች ጥያቄ ብቻ መኖሩ ብቻ መኖሩን ማስረዳት ብቻ ሳይሆን ጥያቄውን በምን መንገድ እንደሚፈታም ልክ እንደዚህ ቀደሙ ሁሉ የጥያቄውን መፍቻ መንገድም ሰላማዊና ህጋዊ በሆነ መሆኑን ማሳየት አለበት ለአለም ማህበረሰብ በጦርነትና በግጭት የሚመጣ ዘላቂ ሰላም እና የህዝብ ትስስር ባለመኖሩ ጉዳዩን በህጋዊና በሰላማዊ መንገድ መፍታት እንዲቻል ጥሪ አቅርበዋል ለትግራይ ህዝብም ለመላ የኢትዮጵያ ህዝብ ማስተላለፍ የምንፈልገውኛ ምንም አይነት በግጭት በግጭትን በብረት የሚመጣ ዘላቂ ሰላም የህዝቦች ትስስር ይኖራል ብለን አንገምትም። የትግራይ ህዝብም በድጋሚ ወደ ጦርነት አራት አምስት ጊዜ ወደ ጦርነት የሚያስገባውን ጦረኛ አመራር ሀይል ይገባል ታውሊ ሊገባል እድሜ ልክ በጦርነትም መኖር የለበትም። ይሄዝ ዘላቂ የሆነ መፍትሄ የሚያስገኘው ህጋዊና ሰላም አማራጭ ብቻ መሆኑን እንዲገነዘብ እንፈልጋለን። የወልቃይት ጠገዴ የወሰንና ማንነት አስመላሽ ኮሚቴው ፍላጎት ጥያቄው በሰላማዊና ህጋዊ መንገድ መልስ እንዲያገኝ መሆኑን የገለጹት ደግሞ የዞኑ ምክትል አስተዳዳሪና የማንነትና ወሰን አስመላሽ ኮሚቴው ሰብሳቢ ኮሎኔል ደመቀ ዘውዱ ናቸው። አሁን ማንነታችን በህግ ጠይቀናል ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው። ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን። ኮሚቴውም ቢሆን ከህግ ውጭ ከመነጋገር ውጭ ከሰላማዊ ውጭ በጦርነት እናስመልሳለን የሚል ነገር የለም። የህወሓት እንቅስቃሴ ከሰላማዊ መንገድ ያፈነገጠ በመሆኑ ለሁለቱ ህዝቦች ሰላም ጠንቅ ነው ያሉት ደግሞ የዞኑ ዋና አስተዳዳሪ አቶ አሸተ ደምለው ናቸው። ጦርነት ለማንም ስለማይጠቅም መቅረት አለበት። ሰው ስለሚበላ ኢኮኖሚ ስለሚያወድም ቀጣይነትን ጭምርት ስለሚያሻክር ይህን እንዲቀር ሁላችን ሰላም ስለምንወድ በሰላም እንነጋገር። ዛሬ ስለመጡ የመጀመሪያችን ስለሚሆን የበለጠ ቀጣይ እየተነጋገር እያጠናከር ነው መሄድ ያስፈልገን።